ሰላም ጤና ይስጥልን። የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን ቆይ ክብራውን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሐን ወገኖቻችን በአጠቃላይ ድምፅ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያንና አሁን ይዤላችሁ የቀረብኩት መረጃ ጫጭር መረጃዎች ናቸው። የመጀመሪያው መረጃ ሰሞኑን እጅግ በጣም በሚያሳዝን ሁኔታ በርካታ በደል የደረሰባት እህታችን ብርቱካን ዛሬ በአብይ አህመድ አገዛዝ ሌላ ከፍተኛ በደል ደርሶባታል። ብርቱካንን በተመለከተ የአብይ አህመድ አገዛዝ ነገሮችን ለመደበቅ እና ለማስተባበል የሚሄድበት ርቀት በርካቶችን አናዷል። ኢትዮጵያውያን ቁጣቸውን እየገለጹ ነው። ብርቱካንን በተመለከተ አዳዲስ መረጃዎች እየወጡ ነው። ለሰዓቱ ይዘን ከቀረብነው መረጃዎች መካከል ይገኛል። በሌላ መረጃ ደግሞ በአማራ ክልል ተጠናክሮ የቀጠለው ዘመቻ አንድነት ዛሬም በአብይ አህመድ ወታደሮች ላይ ጠንካራ እርምጃ እየተወሰደ የሚደመሰሰው እየተደመሰሰ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ቀጥሏል። ዘመቻ አንድነት በሰባተኛ ቀን ምን ይዟል? ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወዳደረግኩት መረጃ ሳልፍ ብርቱካንን በተመለከተ ዛሬም አዳዲስ መረጃዎች እየወጡ ነው። የአብይ አህመድ አገዛዝ የተፈጸመውን ግፍና በደል ለመደበቅ እጅግ በጣም በሚያሳዝን ሁኔታ በልጅቷ ላይ ተጨማሪ በደሎችን እየፈጸመ ቀጥሏል። በዛሬው ዕለትም አገዛዙ በተማሪ ብርቱካን ጉዳይ ላይ ሐሰተኛ ዶክመንተሪ እያዘጋጀ እንደሚገኝና በርካታ የሐሰት መረጃዎች እየወጡ እንደሚገኝ ከተለያዩ መረጃዎች ያገኘነው መረጃ ይፋ አድርጓል። ዛሬ መጋቢት 16 ቀን 2017 ዓ.ም ብርቱካን በኦህዴድ አገዛዝ ስር እንደታፈነች ይፋ ተደርጓል። ሰሞኑን በኢቤስ ቴሌቪዥን ላይ ቀርባ የነበረውን ሰቆቃ ለሕዝብ ይፋ ያደረገችው ተማሪ ብርቱካን በአገዛዙ ታፍና ከተወሰደች በኋላ የሐሰት ዶክመንተሪ ሊሰራባት መሆኑን ከጠቅላይ ሚኒስቴር ጽህፈት ቤት ሾልኮ የወጣው መረጃ አጋልጧል። ጉዳዩን ይዞ የቀረበው ኢቢኤስ ሚዲያ ሰራተኞቹ በአገዛዙ ማስጠንቀቂያ የተሰጣቸው ሲሆን ፕሮግራሙ ከዩቲዩብ ድረገጽ እንዲወርድም ወታደሮች ተልከው እንዳስወረዱትም ተደርሶበታል። የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር ለገሰ ቱሉ የሚመራውና ዶክመንተሪውን የሚያዘጋጀው ግብረ ኃይል መጋቢት 15 ቀን 2017 ዓ.ም አመሻሹን የተቋቋመ ሲሆን የአገዛዙ ልሳናት ዶክመንተሪውን በተመሳሳይ ሰዓት እንዲያሰራጩ ትዕዛዝ መተላለፉም ተደርሶበታል። ተማሪ ብርቱካን ሐሰተኛ ድርሰታቸውን በእነ ሰለሞን ኃይለ ኢየሱስ በኩል ተጽፎ የተሰጣት ሲሆን ድርሰቱም እጅግ በጣም በሚያሳዝን ሁኔታ የአማራ ጽንፈኛ ኃይል እንደደፈራትና ብልጽግና እንደ ታደጋት ተደርጎ ተጽፎ የተሰጣት መሆኑንና ጽንፈኛ ኃይሉ ወደ ኢቤስ እንድትቀርብም ገንዘብ እንደ ከፍላት ጭምር እንድትናገር መደረጉንም ከጠቅላይ ሚኒስትር ጽፈት ቤት አፈት ልኮ የወጣው መረጃ አጋልጧል። አገዛዙ የተማሪ ብርቱካን የትምህርት ማስረጃውን ከተማረችበት ወረዳ ጀምሮ እስከ ትምህርት ሚኒስቴር ያለውን ፋይልም እንዲጠፋ ያዘዘ ሲሆን፣ ደምቢዶሎ ዩኒቨርሲቲ ደግሞ ከማህደሩ የተማሪ ብርቱካንን ፋይል በማጥፋት ክህደቱን በአደባባይ በመግለጽ ባቀረባት የቴሌቪዥን ጣቢያ ላይ ማለትም ኢቢኤስ ላይ ክስ ሊመሰርት መሆኑን አሳውቋል። በተጨማሪም በደል የተፈጸመባት ብርቱካንን ባለሀብቶች እና የተለያዩ የማህበረሰብ ክፍሎች እርዳታቸውን ሊለግሱ ቢፈልጉም መከልከላቸው ነው የተረጋገጠው። ህዝቡን እያስደፈረ እያስናቀ የሚገኘው ብአዴን በጉዳዩ ላይ ኮሚቴ አዋቅሮ ከቤተሰቦቿ ቤት ድረስ በመሄድም ወላጆቿ ብርቱካን ተማሪ እንዳልሆነችና ወደ ዩኒቨርሲቲ እንዳላኳትም መረጃ እንዲሰጡ ሊደረግ እንደሆነም አፈትልኮ የወጣው መረጃ አጋልጧል። ይህንን ግብረ ኃይል ደግሞ የሚመራው የርጋ ሲሳይና የአማራ ሚዲያ ኮርፖሬሽን ስራ አስኪያጅ ሙሉቀን ሰጥዬ የተባሉ ሆዳደር ባንዳዎች እንደሆኑም ተደርሶበታል። በሌላ መረጃ ደግሞ ጋዜጠኛ መሳይ መኮንን የደረሰውን መረጃ በዚህ መልኩ አጋልጧል። መጋቢት 16 ቀን 2017 ዓ.ም ብርቱካን ዛሬ በፖሊስ ተጠርታ ተጠይቃለች። በጥብቅ የደህንነትና የጸጥታ ኃይሎችም በቁጥጥር ስር ወድቃለች። ማንም እንዳያገኛት ተደርጋለች። በፖሊስ ተጠርታ የተጠየቀችውን ጉዳይ በተመለከተ ዝርዝር መረጃ እየጠበቅን ነው። የሐዋሳና የአዲስ አበባ ከተሞች መታወቂያ ተዘጋጅቶላታል። አዲሱ ዲጂታል መታወቂያም ተሰርቶ ተሰጥቷታል። እየተዘጋጀ ላለው ዶክመንተሪ ፊልም ግብአቶች መሆናቸው ነው። አንዳንድ የኦሮሚያ ብልጽግና ቀጥረኛ ሚዲያዎችም ነገሩን አጡ ግና ዲጂታል ሰራዊትም ጓዙን ጠቅልሎ እዚህ አጀንዳ ውስጥ ገብቷል። የልጅቷን ስም እያመነዠጉ መዋልና ማደር የሰሞኑ ተቀዳሚ ተግባራቸው አድርገውታል። በተለይ ኦኤምኤን የተሰኘው ሚዲያ ኩሽና ውስጥ ገብቶ ወሬ እየጠባበሰ ነው። የብርቱካንን ጉዳይ አንስቶ የኦሮሞ ህዝብ ጥላቻ ተስፋፍቷል የሚልም መርዛማ ፕሮፓጋንዳ እየረጨ ነው። ማህበራዊ ሚዲያ ላይ የተበተነው የብልጽግና ሰራዊትም ማህበራዊ ሚዲያ ላይ የተበተነው የብልጽግና ሰራዊትም ፌክ ወረቀቶችን እየተቀባበለ የብርቱካንን በደልና ግፍም በማራከስ ላይ ተጠምዷል። በእርግጥም የብልጽግና መንደር ቅሌቱን ለመሸፈን እየተሯራጠ ይገኛል። እንደ ጅራፍ ራሱ ገርፎ ራሱ እየጮኸ ነው። በልጅቱ ግፍ ላይ ሌላ አሳፋሪ በደል እየጨመረ የበለጠ ስነ ልቦናዊ ጉዳት እያደረሰባት ነው። እየተዘጋጀ ባለው ዶክመንተሪ ፊልም የውሸት ታሪክ እንድታጠና በማድረግ ልጅቱን ለማይጠገንም የስነ ልቦና ስብራት እየዳረጋት ይገኛል። ጫንቃዬን ተገርፌ ልብሴን ተገፍፌ በበደል ላይ በደል፣ ምን አይነት እርግማን ነው ይሄ? ጉዳይ የብልጽግናውን አገዛዝ ለአንዴና ለመጨረሻ ጊዜ ከጫንቃችን ላይ ለማራገፍ የሚያስችል የጋራ ቁጭት የሚፈጥር መሆን አለበትም። ሀሰተኛ ፕሮፓጋንዳ የሚሸፍነው እውነት የለም። የአማራ ሕዝብ ላነሳው የብረት ትግል ከዚህ በላይ ማስረጃ ሊቀርብ አይችልም። የብርቱካን ጉዳይ ከውቅያኖስ ላይ በጭልፋ እንደ ማንሳት ነው። ሚሊየን በደሎች፣ አያሌ ግፎችና መከራዎችን የሚወክል እንጂ ብቸኛ ነጠላ ክስተት አይደለም። የፋኖን ትግል የምደግፈው ለዚህ ነው፣ የብልጽግናውን የግፍ ዘመን ለማሳጠር። ጋዜጠኛ መሳይ መኮንን ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ተጠናክሮ በቀጠለው በአማራ ክልል ዘመቻ አንድነት ዛሬም እጅግ በጣም በሚያስገርም ሁኔታ አብይ አህመድ የሚያሰማራው በርካታ ወታደር በከንቱ በየጢሻው መውደቁን ቀጥሎበታል። በጎጃም በተለያዩ ግንባሮች የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም በተለያዩ ግንባሮች ላይ ድል ማስመዝገቡን ቀጥሎበታል። ሰባተኛ ቀኑን ባስቆጠረው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬም በየግንባሩ ድል መቀናጀቱን ይፋ አድርጓል። በዚህም መሰረት አንደኛም አማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ትላንት ዘመቻ አንድነት ስድስተኛ ቀን ላይ በተጀመረው ጠንካራ ውጊያ አቸፈር ላይ ከተደመሰሰው የአብይ አህመድ ወታደሮች መካከል 14 አድማ ብተናና 12 የመከላከያ ሰራዊት አባላት በድምሩ 26 አስከሬን እንደተመዘገበ ይፋ አድርገዋል። ሁለተኛ በዚህ አካባቢ በተደረገው ጠንካራ ውጊያ አንድ የመከላከያ ሰራዊቱ ወታደራዊ አዋጊ መኮንን እንደተደመሰሰም ይፋ ተደርጓል። በዚህ ቀጠና በተደረገው ጠንካራ ውጊያም በርካታ የጦር መሳሪያዎች እንደተማረኩ የአማራ ፋኖ በጎጃም በላከው መረጃ ይፋ አድርጓል። ሶስተኛ በአማራ ፋኖ በጎጃም አምስተኛ መንገሻ አንቲከም ክፍለ ጦር ባደረገው የተቀናጀ የማጥቃት እርምጃ ሽንዲ ከተማን በመቆጣጠር ከጠላት ነፃ ማድረግ እንደቻለም ይፋ አድርጓል። የአማራ ፋኖ በጎጃም በውስጡ የነበረውን የመከላከያ ሰራዊት ካባረረና የሚደመሰሰውን ከደመሰሰ በኋላ ወደ ሸንዲ ከተማ ሲገባም ህብረተሰቡ ደማቅ አቀባበል እንዳደረገለት ይፋ አድርጓል። አራተኛ በዚሁ በጎጃም አካባቢ ወርቅ አባይ ብርጌድ፣ ሸንዲ ወንበርማ ብርጌድ፣ ደጃች አሰበው ቡሬ ዳሞት ብርጌድ በውጊያው እንደተሳተፉ አረጋግጠዋል። በዚህ ቀጠና በነበረው ጠንካራ ውጊያም አብይ አህመድ ከዚህ ቀደም ባልጠበቀው መልኩ የአማራ ፋኖ በጎጃም ከሌላ አቅጣጫ ሁላ እየተመመ በአንድነት እንደወጋው አረጋግጠዋል። በዚህም የተቀናጀ እርምጃ የአማራ ፋኖ በጎጃም ታላቅ ድል መቀናጀቱን አረጋግጠዋል። በተጨማሪም በአምስተኛ ደረጃ በአካባቢው የሚንቀሳቀስ የነበረው የመከላከያ ሰራዊት ከማህበረሰቡ ዘርፎት የነበረ 120 ኩንታል በርበሬ ወደ ፋኖ ተማርኮ ገብቷል ሲል የአማራ ፋኖ በጎጃም ይፋ አድርጓል። በሌላ በኩል ደግሞ በስድስተኛ ደረጃ አንድ ካሲኖ ሙሉ ብስኩትና አስቃጥላ እንደተማረከም አረጋግጠዋል። ሰባተኛ፣ በዚሁ በጎጃም አካባቢ ከሶስት መቶ በላይ ንጹሃንን አፍኖ የነበረ ሲሆን 150 የሚሆኑ ንጹሃን ወገኖቻችን በተደረገው ጠንካራ ተጋድሎ አፈናውን አምልጠው እንዲወጡ ተደርጓል። ስምንተኛ፣ በዚህ ግንባር ሁለት የአብይ አህመድ ወታደር ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ዘጠነኛ፣ ሶስት የንጹሃን መኖሪያ ቤቶችን በከባድ መሳሪያ እንዳወደመም የአማራ ፋኖ በጎጃም ሰውዮዋም ይፋ አድርጓል። በዚህም ሁለት ህፃናትና አንዲት ሰራተኛ ተገድለዋል። በተጨማሪም የ15 ቀን አራስ ላይ ሞርታር በማረፉ ወላዷ መገደሏንም አረጋግጠዋል። በአጠቃላይ ዛሬ መጋቢት 16 ቀን 2017 ዓም የአማራ ፋኖ በጎጃም እጅግ በጣም በሚያስገርም ሁኔታ ባደረገው አንድነትና ጥምረት የተሞላው እንቅስቃሴ አብይ አህመድ ባሰማራው ወታደሮች ላይ ከፍተኛ ኪሳራ ጋራ ማድረሱን ይፋ አድርጓል። ወራሪን መደምሰስ ማስከዳትና ማፈራረስ ይቀጥላል ብሏል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ድላችን በክንዳችን ዘመቻ አንድነት ይቀጥላል። የአማራ ፋኖ በጎጃም መጋቢት 16 ቀን 2017 ዓ.ም የተሰጠ መግለጫ። ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር፣ ዘረኝነት ይውደም።